የመንጃ ፈቃድ ፈተና ላይ ብዙ ተማሪዎች የወደቁበት ሁልጊዜ የማይቀረውና በብዛት የምትጠየቁት ዋነኛ 12 የሞተር ክፍሎችን ላሳያችሁ። ይህ ቪዲዮ ስለሚጠቅማችሁ ሴቭ አድርጉት። የመንጃ ፈቃድ ፈተና ላለበት ጓደኛቸውም ሼር አድርጉለት። አንደኛ ኢንጂን ብሎክ የሞተሩ ዋና አካል ሲሆን ዋነኛ ተግባሩ ሲሊንደሮች እና ሌሎች የሞተር ክፍሎችን መያዝ ነው። ሁለተኛ ሲሊንደርስ ወይም ማኖ ብሎክ ነዳጅና አየር ተደባልቀው የሚቃጠሉበት ክፍል ሲሆን አገልግሎቱም ኃይል መፍጠር ነው። ሶስተኛ ፒስተን በሲሊንደሮች ውስጥ ወደ ላይ እና ወደ ታች በመንቀሳቀስ ጉዳዮች ውስጥ የተፈጠረውን ኃይል ወደ ሜካኒካል እንቅስቃሴ ለውጡታል። አራተኛ ክራንክሻፍት ወይም ኮሎ ከፒስተን የመጣውን ቀጥተኛ እንቅስቃሴ ዊልሶቹን በማዞር ወደ ተሽከርካሪ እንቅስቃሴ ለውጡታል። አምስተኛ ካምሻፍት የሞተሩን ቫልቭ መከፈትና መዘጋትን ይቆጣጠራል። ስድስተኛ ቫልቭ አየርና ነዳጅ ወደ ሲሊንደሮቹ እንዲገቡና ጋዞች እንዲወጡ የሚያደርጉ የሚከፈቱ፣ የሚዘኩ አካሎች ናቸው። ሰባተኛ ስፓርክ ፕለግ ወይም ካንዴላ ዋነኛ ተግባሩ የአየርንና የነዳጅ ድብልቅን በሲሊንደሮች ውስጥ ትንሽዬ ብልሽ ብልጭታ በመፍጠር የማቀጣጠር ስርዓትን ማስጀመር ነው። ስምንተኛ ፊውል ኢንጀክተር ነዳጁን ወደ ሲሊንድሮች ውስጥ መጥኖ የሚረጭ አካል ነው። ዘጠነኛ ኢንቴክ ሜኒፎልድ፣ የአየርና የነዳጁን ድብልቅ ወደ ሲሊንደሮቹ ያሰራጫል። አስረኛ ኤግዞስት ሜኒፎልድ፣ ከሞተሩ ማውጣት ያለባቸውን ጭሶች ከሲሊንደሮቹ ሰብስቦ ወደ ጭስ ማውጫው ይመራቸዋል። አስራአንደኛ ታይሚንግ ቤል፣ በትክክለኛው የቫልቭ ጊዜ አቆጣጠር የክራንክ ሻፍትና ካም ሻፍት እንዲመሳሰሉ ወይም ጊዜውን ጠብቀው እንዲሽከረከሩ ያደርጋቸዋል። አስራ ሁለተኛ ኦይል ፓምፕ፣ የሚንቀሳቀሱ ክፍሎችን የሚቀባና ሞተሩን ለማቀዝቀዝ የሚረዳውን የሞተር ዘይት ይይዛል። እንደዚህ አይነት ከመንጫፍ ከፈቃድ ጋር የተገናኙ መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።